ከባድ የሙስና ድርጊት ተጠርጥረው በቁጥጥር ስር የዋሉ የመንግስት የስራ ኃላፊዎች፣ ባለሀብቶችና ደላሎችን በተመለከተ የፌዴራል ጠቅላይ አቃቤ ሕግ ዛሬ ከሰጠው መግለጫ ላይ የተወሰደውን ነው እንደምላችኋል። ከእሳቱ ዜናዎች ጋር አበበኑ ነኝ፣ አብራችን ቆዩ። በከባድ የሙስና ድርጊት ተጠርጥረው በቁጥጥር ስር የዋሉ የመንግስት የስራ ኃላፊዎች፣ ባለሀብቶችና ደላሎች ቁጥር 42 ደረሰ። የሙስና ወንጀል ተፈጽሞባቸዋል የተባሉ ተቋማት ቁጥርም አምስት ደርሷል። በዛሬው እለት የፌዴራል ጠቅላይ አቃቤ ህግ በጉዳዩ ላይ ለሀገር ውስጥ ጋዜጠኞች ጋዜጣዊ መግለጫ ሰጥቷል። መግለጫውም ባልደረባችን አብዲ ከማል የተከታተለው ሲሆን ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። አብዲ፣ እንዴት ብሏል? እንዴት ዋልክ? አበበ፣ እንግዲህ በመግለጫው አንተም እንደተከታተልከው አንድ ተቋም በዝርዝር ውስጥ ተካቷል። የተጠርጣሪዎች ቁጥርም ጨምሯል። የመግለጫው ዋና ዋና ነጥቦች ምን ነበሩ? አመሰግናለሁ እንግዲህ ቀደም ሲል ተገለጸው በሰሞኑ መንግስት በከባድ የሙስና ወንጀል የተጠረጠሩ የመንግስት የስራ ኃላፊዎችን፣ ባለሀብቶችን እና ሌሎች ባለሙያዎችን ጨምሮ የተካተቱበት በተለያየ ወቅት የተለያየ አህዘ ያለው መረጃዎች ሲወጡ ቆይቷል። ይህንን በተመለከተ ዝርዝር መረጃ እንደሚሰጥም እንደዚሁ ሲገልጽ ቆይቷል። ይህንን መነሻ በማድረግ ነው እንግዲህ መንግስት በይፋ ዛሬ ስለዚህ ጉዳይ ይፋዊ መግለጫ የሰጠው። መግለጫውንም የሰጡት የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ ናቸው። እንግዲህ አቶ ጌታቸው አምባዬ በዋናነት ይህ መግለጫ ያተኮረበትን ጭብጥ ከማንሳታቸው በፊት ያነሱት አንድ ትልቅ ጉዳይ ነበር። ያለፈውን አመት ሙሉ መንግስት ከላይኛው መዋቅር እስከ ታችኛው መዋቅር ድረስ የጥልቅ ተሃድሶ እንቅስቃሴ በመላ ሀገሪቱ በማወጅ ሰፊ እንቅስቃሴዎችን፣ ጥረቶችን ሲያደርግ የቆየ እንደነበር ጠቅሷል። ከነዚህ እንቅስቃሴዎች መካከል አንዱና አብዩ ጉዳይ ተደርጎ የነበረው ደግሞ በዚህ ሂደት የክራይ ሰብሳቢነት ችግሮች ያሉባቸው ብልሹ አሰራር ውስጥ የገቡ አካላትን ተጠያቂ የማድረግ አሰራሮችም በጠንካራ ሁኔታ እንደሚቀጥሉ በተደጋጋሚ መንግስት ሲገልጽ ቆይቷል። እንግዲህ ይህንን መነሻ በማድረግ የፌዴራል አቃቤ ሕግ ከፌዴራል ፖሊስ የወንጀል ምርመራ ጋር በመተባበር የተለያዩ ተቋማትን እና የህብረተሰብ ክፍሎችን ላብነትም የፌዴራልና የአዲስ አበባ ዋና ኦዲተር ሪፖርቶችን የመንግስት ሰራተኞችንና የህብረተሰቡን ጥቆማ እንዲሁም መንግስት በራሱ ያደረገውን ጥናት መነሻ በማድረግ ባለፉት ጊዜያት ሰፊ ጥናት ካደረገ በኋላ አሁን በጅምር መልኩ ይህንን ግኝት ይፋ ማድረጉን ጠቅሷል። በተጠርጣሪነት የተጠቀሱ ቀደም ሲል አንተም የዘረዘርካቸውን ወንጀሎች ተቋማት ይፋ አድርጓል። እንግዲህ አሁን ቀደም ሲል አንተም እንደጠቀስከው ተቋማቱ አምስት ደርሰዋል። ሰሞኑን ሲገለጹ የነበሩት አራት ያህል ተቋማት ነበሩ። የአዲስ አበባ መንገዶች ባለስልጣን አንደኛው ነበር። ከዚህ ውስጥ ከመንገዶች ጋር በተያያዘ የፌዴራል መንገዶች ባለስልጣንም ሌላው ተቋም ነበር። በፌዴራል ተቋማት ደረጃ ደግሞ የኢፌዴሪ የገንዘብና ኢኮኖሚ ትብብር ሚኒስቴር የስኳር ኮርፖሬሽንም እንደዚሁ የመንገዶች ባለስልጣንን ጨምሮ ነበሩ። እነዚህ አራቱ ነበሩ በተደጋጋሚ ሲገለጹ የነበረው። በዛሬው ዕለት አዲስ የወጣው መረጃ ደግሞ የአዲስ አበባ ቤቶች ልማት ፕሮጀክት ጽህፈት ቤትን ጨምሯል። እንግዲህ የፕሮጀክት ጽህፈት ቤት በአዲስ አበባ የመኖሪያ ቤት ችግርን ለመቅረፍ የቤት ልማት የሚያካሄድ የ28 እንዲሁም የ19 የቤት ልማት ፕሮጀክቶችን ሲያካሄድ የቆየ ተቋም እንደነበር ይታወቃል። እንግዲህ በዝርዝር እነዚህ ተቋማት ላይ በስራ ኃላፊነት ደረጃ ያሉ በከፍተኛ የውሳኔ ሰጪነት ቦታ ላይ ያሉ በባለሙያነት ደረጃ ላይ ያሉ እንዲሁም ባለሃብቶችና ደላሎችን ጨምሮ የተጠርጣሪዎች ቁጥርም ትናንት በዜና ወጃችን 39 ነበር እንደነበር ነበር ስንገልጽ የነበረው ዛሬ 42 መድረሱን ጠቅሰዋል ጠቅላይ አቃቤ አቶ ጌታቸው አምባዬ። በዝርዝር እነዚህን ተቋማት የተፈጸሙትን ወንጀሎችና የባከነውን የሕዝብ ሀብትና ንብረት እንዲሁም ተጠርጣሪዎቹ በምን ያህል ደረጃ የሚገለጹ ናቸው የሚለውን ለማየት ያክል በቀዳሚነት አሁን የምናነሳው የአዲስ አበባ መንገዶች ባለስልጣንን ይሆናል። ይህ እንግዲህ መስሪያ ቤት ከማዕድን ሚኒስቴር እስከ ውሃ ሀብት የሚዘልቅ የመንገድ ፕሮጀክት አካሂዷል። በዚህ የመንገድ ፕሮጀክት ከኮንትራት ውል ጋር ተያይዞ ከአፈጻጸም ቁጥጥርና ከንብረት ምዝበራ ጋር በተያያዘ ከግዢ መመሪያ ውጪ 198 ሚሊየን ብር 787,200 ብር በመንግስትና በሕዝብ ሀብት ላይ ጉዳት በማድረስ በስሩ የነበሩ የተለያዩ ደረጃ ያላቸው ግለሰቦች በቁጥጥር ስር ተጠርጥረው በቁጥጥር ስር መዋላቸው ተጠቅሷል። ለአብነት ከነዚህ አራት ግለሰቦች መካከል የቀድሞ የአዲስ አበባ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ፈቃዱ ሀይሌ ይገኙበታል። ሌሎች በስራቸው የሚገኙ የስራ ኃላፊዎችና ባለሙያዎች እንዲሁም ባለሀብቶችም እየተካተቱበት ነው። እንግዲህ ቀደም ሲል የጠቀስነው አዲሱ ተቋም አሁን ዛሬ የተካተተው የአዲስ አበባ ቤቶች ፕሮጀክት ጽህፈት ቤትም እንዲሁ በዚህ በዛሬው መግለጫ የተጠቀሰ ሌላው ትልቅ ተቋም ነው። እንግዲህ ይህም ተቋም በህገወጥ መንገድ ያለ ጨረታ ለግለሰቦች በተለይ ከቤቶች ግንባታ ጋር በተያያዘ የገረጋንቲ ማጓጓዝ፣ የሎደር ኪራይ፣ የተለያዩ ተያያዥ ለግንባታ የሚያስፈልጉ ስራዎች ጋር በተያያዘ ከግዢ መመሪያ ውጭ በተሰጡ ውሎችና በተከፈሉ ክፍያዎች ምክንያት የደረሰ ምዝበራና በመንግስትና በህዝብ ላይ የደረሰ ጉዳት እንደሆነ የተጠቀሰው በዚህ ተቋም እንዲሁ ወደ 41 ሚሊዮን 899 ብር በላይ ጉድለት እንደተገኘና ይህ ገንዘብ የህዝብና የመንግስት ገንዘብ እንደተመዘበረ ተጠርጥሮ በቀድሞ በተቋሙ በስራ ኃላፊነት የነበሩ ሶስት ያህል ሰዎች ላብነት ጸዳ ለማሞ የፕሮጀክት ጽህፈት ቤቱ ኃላፊ የነበሩ ናቸው። እርሳቸውን ጨምሮ ሁለት ሰዎች በቁጥጥር ስር መዋላቸው ተጠቅሷል። እነዚህ እንግዲህ ሁለቱ ተቋማት በአዲስ አበባ ደረጃ በአዲስ አበባ አስተዳደር ደረጃ ያሉ ናቸው። ወደ ፌዴራል ተቋማትም ስንሄድ እንዲሁ የኢትዮጵያ መንገዶች ባለስልጣን ነው የምናገኘው እንግዲህ ይህ የኢትዮጵያ መንገዶች ባለስልጣን የተለያዩ የመንገድ ግንባታ ፕሮጀክቶችን የሚከውን ተቋም እንደሆነ ይታወቃል ከነዚህ የመንገድ ፕሮጀክቶች መካከል ላብነት ከኮምቦልቻ ወልዲያ ከማይፀብሪ ዲማ ከሆምቦ አርባ ምንጭ ከጋምቤላ ከጎሬ ጋምቤላ እንዲሁም ከሀረር ጅጅጋ የሚዘልቁ የመንገድ ፕሮጀክቶች ላይ የተፈጸመ ምዝበራ እንደሆነ ነው የተጠቀሰው የግዥ መመሪያን እንዲሁ አሁንም በዚህ ተቋም ላይ የግዥ መመሪያን በጣሰ መልኩ አንድ ቢሊየን ሶስት መቶ 58 ሚሊየን ብር በላይ ጉድለት እንደተገኘ ተጠቅሷል። እዚህ ተቋም ላይም ከነዚህ ከተለያዩ ፕሮጀክቶች ጋር በተያያዘ ከግዢ መመሪያ ውጪ በንብረትና በኮንትራት ውል ጋር በተያያዙ የሙስና ወንጀሎች ተጠርጥረው የተያዙ ሰባት ያህል ሰዎች አሉ አራቱ በምክትል ዋና ዳይሬክተር ደረጃ የሚጠቀሱ ናቸው ስራ አስኪያጆች ባለሀብቶችና ግለሰቦች ጭምር ያሉበት እንደሆነ ነው የተጠቀሰው ሌላው ትልቁ ተቋም የስኳር ኮርፖሬሽን ነው በዚህ ተቋምም አራት ያህል ተጠሪ መስሪያ ቤቶች ዋናውን መስሪያ ቤት ጨምሮ የተንዳው ስኳር ፋብሪካ የመታራና የአምቦ ኩራዝ ቁጥር አምስት ፕሮጀክትን ጨምሮ ዋናው መስሪያ ቤት ጨምሮ አራት ይሆናሉ ከዋናው መስሪያ ቤት ጋር በድምሩ ስናያቸው። ስለዚህ በእነዚህ ተቋማትም በስኳር ኮርፖሬሽን ስር ባሉ ተቋማት በዋናው መስሪያ ቤትና በስሩ ባሉ ተቋማት ከግዥ መመሪያ ውጭ በተፈጸመ ከግንባታ ቁሳቁስ ቁጥጥር ከተለያዩ ስራዎች ኮንትራት ጋር በተያያዘ እንዲሁም ከፕሮጀክት ስምምነት ስራዎች ጋር ተያይዞ የተለያዩ ምዝበራዎች መፈጸማቸው በጥናት እንደተለየ ተጠቅሷል። በድምሩ በስኳር ኮርፖሬሽን ስር በዋናው መስሪያ ቤትና በስሩ ባሉ ተቋማት ውስጥ የተመዘበረ ወደ አንድ ቢሊዮን 21 ሚሊዮን ብር በላይ እንዳለ ተጠቅሷል። በዚህ ተቋምም ቀደም ሲል በጠቀስኳቸው በየደረጃው ባሉ ተቋማቱ 13 ያህል ሰዎች በቁጥጥር ስር ውለዋል። ሁለቱ ምክትል ዋና ዳይሬክተር ናቸው፣ አምስት ደግሞ ስራ አስኪያጆች ይገኙበታል። እንግዲህ ሌላው የፌዴራል ተቋም የገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ነው። በዚህ ተቋምም የተቀናጀ የፋይናንስ አስተዳደር ስርዓት ለመዘርጋት ኦራክልና አይቢኤስ ከተባሉ የሶፍትዌር ቴክኖሎጂ ድርጅቶች ጋር ከተፈጸመ ስምምነት ጋር በተያያዘ የተመዘበረ ገንዘብ እንደሆነ የተጠቀሰው ከመመሪያ ውጭ ያለ ጨረታ ከመመሪያ ውጭ ያለ ጨረታ ስራ መስጠት እንዲሁም ስራው ሳይፈጸም ክፍያ የመፈጸም በስራ ኃላፊነት ላይ ካሉ ግለሰብ ድርጅት እቃ የመግዛት ያለ ጨረታ እቃ ተገዝቶ እቃው ወደ ተቋሙ መግባቱ ሳይረጋገጥ ክፍያ የመፈጸምና ተያያዥ የተለያዩ የምዝበራ ስልቶችን በመጠቀም ጉዳት በህዝብና በመንግስት ሀብት ላይ እንደደረሰ ነው የተጠቀሰው። በድምሩ ከዚህም ተቋም አንድ ነጥብ አንድ ቢሊየን ብር በላይ አላግባብ የህዝብና የመንግስት ንብረት መመዝበሩ ተጠቅሷል በመግለጫው። በዚህ ተቋምም አስር ያህል ሰዎች ተይዟል። አራቱ ዳይሬክተር ናቸው። ማስተባበሪያ ኃላፊዎች፣ ባለሙያዎችና ከጉዳዩ ጋር በተያያዘ እጃቸው የነበረበት ባለሀብቶችም ተጠርጥረው በህግ ቁጥጥር ስር እንደሚገኙ ተጠቅሷል። እንግዲህ በአጠቃላይ በእነዚህ ተቋማትም ይሁን በሌሎች ያልተጠቀሱ ተቋማት ይህ የታደሰውን እንቅስቃሴ ለማስቀጠል የሚካሄደው የተጠያቂነት አሰራርን የማስፈና ሂደት ተጠናክሮ እንደሚቀጥል ይህ ጅምር እንጂ የመጨረሻው እንዳልሆነ በዚህ ሂደትም ቀደም ሲል በተጠቀሱትም ይሁን በሌሎች ተቋማት ከላይ ጀምሮ እስከ ታች ድረስ አሁን ከተጠቀሱት ግለሰቦች ባሻገር ከነሱ የበላይ በላይ ያሉ አመራሮችን ጨምሮ እስከ ታች ድረስ ያሉ የስራ ባለሙያዎችን የስራ ኃላፊዎችን ጨምሮ ባለሙያዎችን ባካተተ መልኩ ተጠያቂነትን በሚያስከትል መልኩ መረጃንና ማስረጃን መሰረት በማድረግ ክትትሉና ማጣራቱ እንደሚቀጥል ይህንን መነሻ በማድረግ የሚያዙ ሰዎችም በዚሁ ልክ በሚገኘው መረጃና ማስረጃ ልክ እንደሚቀጥል ተገልጿል። እንግዲህ ይህ ሂደት ተጠናክሮ እንደሚቀጥል በዚህ ሂደትም እስከሳችኛው የህብረተሰብ ክፍል ድረስ ለተደረገው ትብብርና ጥቆማ መስጠት ድጋፍ በማድረግ በተለያየ መንገድ ትብብርና ድጋፍ ላደረገው ህዝብም የፌዴራል ጠቅላይ አቃቤ ህግ ምስጋናውን አቅርቧል። በመጨረሻ የምናነሳው በእነዚህ ተቋማት በቁጥጥር ስር ከተያዙት ግለሰቦች ከፍተኛ መጠን ያለው የሀገር ውስጥና የውጭ ገንዘብም እንደዚሁ በቁጥጥር ስር ውሏል። ከዚህ ጋር ተዛማጅነት ያላቸው የተለያዩ ሰነዶችም በቁጥጥር ስር መዋላቸው ተገልጿል። ይህንንና ሌሎች ዝርዝር መረጃዎችን በምሽቱ የዜና እወጃችን የተለያዩ ከዚህ ጋር ተያያዥነት ያላቸውን ሰነዶችን ምስል በሚያሳይ መልኩም ለአድማጭ ተመልካቾቻችን ለማድረስ የምንሞክር ነው የሚሆነው። ሙሉ መግለጫውንም ለማስተላለፍ ባለን ሰዓት እንሞክራለን። ምሽት ላይ እንዲጠብቁን ለተመልካቾቻችን በዚህ አጋጣሚ ለመግለጽ ነው። አበበ አብዲ እዚህ ድረስ ተገኝተ ላደረሱልን መረጃ አመሰግናለሁ። በሰላም